ወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአባቱና ለአምላኩ ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ለዘላለም ክብር ይሁን። የተወደዳችሁ ቅዱሳን በሀገርም ውስጥ ከሀገርም ውጭ የምትገኙ ኢትዮጵያውያንና ኤርትራውያን ወገኖች ጸጋ በክርስቶስ ኢየሱስ ይብዛላችሁ። በእውነታም የዩትዩብ ቻናል ተከታታይ ትምህርታችን የጌታ እራትን እየተካፈል እንደሆነ ይታወቃል። ከባለፈው ሳምንት የቀጠለውን ሌላኛውን ክፍል ደግሞ ጋር ምረት ይሄ መጥቻለሁኝ። ጸጋ ይብዛላችሁ። ጌታም ስሙ የተባረከ ይሁን ስለረዳን፣ ነገሮቻችን ሁሉ ስላቀናለን፣ ክብሩ ለጌታ ይሁን። እንደምታስታውሱት ባለፈው ጊዜ የጌታን እራት በምንማርበት ጊዜ ትኩረት ልናደርግበት የሚገባውን ነጥብ ተነጋ ይሄውም አንዱ አጥቢያ ከሌላው አጥቢያ ወይም አንዱ ህብረት ከሌላኛው ህብረት ዩኒክ የሚያደርገውን ነገር ልዩ የሚያደርገውን ነገር አለባበሱ፣ ስርዓቱ፣ ዝማሬው ወይም የሆነ ውጫዊ የሆነው ነገር ልባችንን ይዞት እኛ ከነእከሌ እንበልጣለን ወይም ከነከሌ እንሻላለን ነከሌ ከኛ ይበልጣሉ ልንደርስ የሚገባው ወደ እነሱ ነው የሚል ፉክክርና መለካካት ሳይኖረው የጌታ ልብ ያረፈበትን ነገር ማዕከል እንድናደርገው ነው። ትኩረት ሰጥተን የተመለከተ ነው። ምንድን ያልነው ጌታ በዋናነት የሰጠን ምን እንድናስብ ነው? የሆነ ስርዓት እንድንሰራ ነው? ወይስ በቃ አፋችንን እንድንይዝ ነው? ወይስ በቃ የተለየ አይነት አለባበስ እንድንለብስ ነው? ወይስ ለዚያን ቀን የተለየ አይነት ዲኮር እንድናደርግ ነው? ወይስ ምንድን ነው? ብለን አንስተን የጌታ ልብ ያለው በቃ የእኛም አእምሮ ፎከስ ማድረግ ያለበት የተሰቀለው ኢየሱስ ላይ ነው። ይኸውም ጸሎቶቻችን፣ መዝሙሮቻችን የምናደርጋቸው የትኛው መንፈሳዊ እንቅስቃሴዎቻችን የዚያን የጌታ እራትን ለመቁረስ ባለን በዚያ ሰዓት ትኩረት ልናደርግ የሚገባው ነጥብ ሞቱ ላይ መራራ ቅጠል ከመብላት ጋራ ልናስተሳሰረው ወይም ልናያይዘው ይገባል የሚለውን የተመለከተ ዛሬ የምንማረው ወይም የምንካፈለው የጌታን እራት መቁረስ የሚችሉት እነማን ናቸው? እነማን ናቸው ይሄንን መቁረስ የሚችሉት የሚለውን ይሄንን ነጥብ ከማየታችን በፊት እነማን ይቆርሳሉ ወይም እነማን የጌታን እራት አይካፈሉም ወይም አይቆርሱም የሚለውን ከማየታችን በፊት የጌታ እራት የጌታ መሆኑ የጌታ እራት የራሱ የጌታ ነው። ማለትም በአጥቢያ ቤተ ክርስቲያን ውስጥ የሚዘጋጅ ስለሆነ የአጥቢያ ቤተ ክርስቲያን መሪዎች እራት አይደለም። ወይም በአጥቢያ ቤተ ክርስቲያን ውስጥ በልዩ ልዩ ጸጋ የሚያገለግሉ እረኞች፣ ወንጌል ሰባኪዎች፣ አስተማሪዎች የነሱ አይደለም። ወይንም በሹመት ሽምግልናን የተቀበሉ አደራ ያለባቸው የቤተ ክርስቲያን ሽማግሌዎች እነሱ የሚያዘጋጁት የነሱ እራት አይደለም። ወይም በዚያች ቤተ ክርስቲያን ውስጥ ያሉ ዲያቆናት የነሱም አይደለም። ወይም በልዩ ልዩ አገልግሎት ውስጥ በዚያ የሚያገለግሉ ሰዎች ራት አይደለም። ያ የጌታ እራት ነው። እራቱ የጌታ ራሱ ያዘጋጀው፣ ቅድም እንዳልነው የሽማግሌዎች ወይም የወንጌል ሰባኪዎች የሌሎች አይደለም። የራሱ የጌታ ነው። ራሱ አዘጋጅቶ ነው የሚጠራው። ስለዚህ ደህንነትም የተቀበሉ የዘላለም ህይወት ያላቸው እሱን ከሌላው የመረጡ ከጨለማ ነፃ የወጡ ከእስራት የተፈቱ ከምርኮ ያመለጡ በሙሉ የጌታን እራት ለመካፈል መብት አላቸው። የጌታን እራት ለመካፈል ይችላሉ። ስለዚህ የጌታ እራት የጌታ የራሱ መሆኑን ማወቅና መረዳት ይኖርብናል። እኛ በሚል ማህበር ውስጥ የገቡ በሙሉ እኛ ማለት በኋላ እንመጣበታለን። እኛ ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ሐዋርያት የሰበኩትን በወንጌል የተገለጠውን እውነት የምስራች የሆነውን ጌታ ስለ ኃጢአታችን የሞተውን እሱን በመቀበል ሕይወት አግኝተናል። ስለዚህ እሱን የምንቀበል ከአጋንንት ማኅበር ይወጣል ወይም ሕያውን አምላክ ለማገልገል ከጣዖቶቻችን ወደ እግዚአብሔር ዘወር ያልነው እኛ በሕብረት በመሆን የምንካፈለው ራሱ ጌታ ያዘጋጀው የጌታ እራት ነው እራቱ። ስለዚህ ይሄንን ለመቀበል የሚችሉት ያመኑ ናቸው። ስለዚህ ያመኑ ናቸው ስንል ያመኑ ሰዎች የጌታን እራት እንዲቆርሱ ይችላልሉ ወይም የጌታን እራት መቁረስ ይፈቀድላቸዋል፣ ራሱ ጌታ ወደዚህ ወደ ተከበረ ወደ ራሱ ገበታ የጠራቸው በሙሉ። ይሁን እንጂ ግን በአጥቢያ ጉባኤ ውስጥ የምንካፈለው የጌታ እራት ኃላፊነቱ የቤተ ክርስቲያን ነው። የቤተ ክርስቲያን ኃላፊነት ስንል ምን ማለታችን? የማቴዎስ ወንጌል ምዕራፍ 18 ቁጥር 18 ላይ እንዲህ የሚል ቃል አለ። ታስታውሱ እንደሆነ እውነት እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት በሰማይ የተፈታ ይሆናል። ይሄ ለአጥቢያ ጉባኤ የተሰጠ እውቅና ነው ወይም መብት ነው፣ ታውቃላችሁ። ስለዚህ አጥቢያ ቤተ ክርስቲያን ያሰረችው የታሰረ የፈታችሁ ደግሞ የተፈታ በመሆኑ የጌታን ራት ለመካፈል ወይም የጌታን ራት ለመቁረስ እርሾ ከሌለበት ህይወት የጸዳውን ቤተክርስቲያን ትለያለች። ለምሳሌ አንዱ የስህተት ትምህርት ነው፣ እንመጣበታለን በኋላም። ሌላው የስህተት ተግባር ነው ወይም ምግባረ ብልሹነት ነው ወይም የምስክርነት ህይወት እጥረት ነው። ይህንን እንመጣበታለን። ስለዚህ እርሾ ስለሆነ ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ አምስት ላይ አንደኛ ቆሮንቶስ ምዕራፍ አምስት ላይ መመካታችሁ መልካም አይደለም ጥቂት እርሾ ሊጡን ያቦካዋል እንዳለ የስህተት ትምህርትም ይሁን የስህተት ተግባር ወይም ምግባረ ብልሹነት ወይንም ደግሞ ይሄ ያልሰመረ ክርስቲያናዊ ያልሆነ የህይወት ምልልስ አደጋ ስለሆነ ሌላውን መንጋ እንዳይበክል ምን ይደረጋል? ቤተ ክርስቲያን ኃላፊነት በመውሰድ እንዲህ አለቱ እንዲህ አይነቱን ወገን ታወጣለች። ስለዚህ ይሄ ኃላፊነት የቤተ ክርስቲያን ነው። ስለዚህ ቤተ ክርስቲያን መጀመሪያ የምትመለከተው ምኑን ነው? እስቲ በጌታ እራት ላይ የሚካፈሉ ወይም የጌታን እራት የሚቆርሱ ሰዎች እነማን ናቸው? እንዳልነው እራቱ የጌታ ነው። የማንም ሰው አይደለም። አንተ ግባ፣ አንተ ውጣ፣ አንተና አንተ ቅር ማለት አይችሉም። ሰዎች በቃ በገዛ ፍቅራቸው ላይ የተመሰረተ ግብዣ፣ በገዛ ሰውነት ጥላቻቸው ላይ የተመሰረተ መድሎም ወይም መገለል በማንም ላይ ሊደርስ አይችልም። ይሁን እንጂ ቤተ ክርስቲያን ያመኑትን የመለየት ኃላፊነት አለባት። ይሄ እንዴት ይታወቃል? የጌታን ራት ለመካፈል በኢየሱስ ክርስቶስ ማንነትና በሰራው በመስቀል ላይ የማዳን ስራ ያመኑ ሰዎች የጌታን እራት ይካፈላሉ። ያመኑ የጌታን እራት ይካፈላሉ። የአካሉ ብልቶች ይሆኑ እኛ ብዙዎች ስንሆን አንድ ስጋ ሆነን ከአንዱ እንጀራ ወደ ገበታው እጆቻችንን እንደምንዘረጋ እንዲሁ እኛ በሚባል ካታጎሪ ውስጥ ወይም እኛ በሚባል እኛ በሚባል የአካል ብልት ውስጥ የገቡ ሰዎች መሆን አለመሆናቸው ማረጋገጥ አለብን። ምን ማለት ነው? አንደኛ ቆሮንቶስ ምዕራፍ 10 ላይ እኛ የሚል እንትን አለ። እኛ እኛ ማለት ያመንን ማለት ነው። እኛ ማለት ያመንን። እኛ ምን ይላል? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ላይ አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ሥጋ እንደሆንን ሁላችን ያን አንዱን እንጀራ እንካፈላለን ይላል። አንድ ብልት የአንድነት የሚመጣው በዘር አይደለም፣ በትምህርት ዕውቀት አይደለም፣ ባጠራቀምነው ገንዘብ አይደለም፣ ወይም በምንወስናቸው ውሳኔዎች አይደለም፣ ወይንም ደግሞ በእጅ ብልጫ አይደለም። አንድ የምንሆነው በምንድን ነው? በእምነት ነው። ክርስቶስ ኢየሱስን በማመን ስለዚህ እነዛ ወንድሞች ወይም ወገኖች በዛ አጥቢያ ውስጥ የሚገኙ እህቶች አንድነት የሚመጣው በእምነት ነው። ስለዚህ አንድ ማመን የሚባል ነገር አለ። ማመን ምን? ኢየሱስንና የሰራውን የመስቀል ላይ የማዳን ስራ ማመን አለብን። እምናምነው አጥቢያ ቤተ ክርስቲያን ያመኑ ሰዎች ስብስብ ናት ብለን እናምናለን። ያንንም በውስጥ ያመኑትን እምነት በተግባር በመጠመቅ አረጋግጠዋል። እሱን እናያለን በተግባር መጠመቃቸውን። ምክንያቱም አንድ ሰው አምኛለሁ ማለቱን በአፉ ብቻ አናውቅም፣ እኛ ጌታ ነው የሚያውቀው መዳን አለመዳኑን። እኛ አሁንም ሌቭል ማድረግ አንችልም፣ አንተ ድናሃል፣ አንተ አልዳንክም ማለት አንችልም። ግን ተግባራዊ የሆነ ምስክርነታቸውን ሰዎች የሰጡ ስለመሆናቸው ግን ተግባራዊ ምስክርነታቸውን አይኖቻችን ማየት አለባቸው። ይሄ አንዱ ተግባራዊ ምስክርነት መጠመቃቸው ነው። የተጠመቁ ከሆኑ እነሱን የመቀፈል ግዴታ አለብን። ወይም መጠመቃቸው ሌላም አጥቢያ ቢሆን ከሞቱ ጋር መሞታቸውን ከትንሳኤው ጋር መተባበራቸውን መመስከር አለባቸው። ውጫዊ የሆነ የጥምቀት ምስክርነት ያላቸውን እሱን አንድ ሰው ይህንን በማየት ነው አምኗል የምንለው። ሌላው ከፍሬያቸው ታውቋቸዋላችሁ ተብሏል። ግን ምናልባት አስመሳይነት ግን ሊያጠቃው ይችላል ሰው ስለዚህ የምናውቀው በምኑ ነው? በመጀመሪያ በመጠመቁ ነው። በቃ ይሄ ሰው ያምናል መደለም? ግን ድብልቅ ግን ሊኖር ይችላል። ጌታ የራሱ የሆኑትን ግን ያውቃል። እኛ አንተ እንደዚህ ነህ፣ አንተ እንደዚህ ነህ፣ አንተ እንደዛ ነህ ብለን ሰዎችን መለየት አንችልም። ስለዚህ ያመኑ መሆናቸውን የአጥቢያ ቤተ ክርስቲያን ወንድሞች መሆናቸውን የአጥቢያ ቤተ ክርስቲያን ወገኖች መሆናቸውን ማረጋገጥ የቤተ ክርስቲያን ኃላፊነት ነው። እራቱ የጌታ ነው። ጌታ እራሱ ያዘጋጀው ነው። ግን ድፍረት ሊኖረው አይችልም። ከፍተኛ የሆነ ክብርና ጥንቃቄ አለው። ስለዚህ ያመኑ መሆናቸውን በማረጋገጥ ወደ ጌታ እራት ሰዎች ይቀርባሉ ወይም ከዛ እራት ይበላሉ። ሁለተኛው ነጥብ የሥነ ምግባር ችግር የሌለባቸው መሆናቸው የጌታን እራት እንዲቀበሉ ወይም እንዲካፈሉ የሚያደርጋቸው ከዛ ከአንዱ ገበታ እንዲቆርሱ የሚያደርጋቸው ሁለተኛው ነጥብ የሥነ ምግባር ችግር የሥነ ምግባር ችግር የትምህርት ችግር አይደለም። ይሄ ኢቲካሊ ትክክል ያልሆነ ሰው፣ መልካም ምስክርነት የሌለው ሰው የፈለገ ቢያምን የፈለገ ቢጠመቅ የፈለገ ነገር ቢሆን የሥነ ምግባር ችግር ካለበት አንድ ሰው ከጌታ እራት ይገለላል። ይሄ በአንደኛ ቆሮንቶስ ምዕራፍ ከቁጥር ሦስት አራት ላይ ያ የእንጀራ እናቱን የተገናኘውን ወንድም በተመለከተ ሐዋርያው ጳውሎስ ያስተላለፈውን ውሳኔ ታስታውሳላችሁ። እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ። እናንተና መንፈሴ ከጌታችን ከኢየሱስ ክርስቶስ ኃይል ጋር ተሰብስበን መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለስጋው ጥፋት ለሰይጣን እንዲሰጥ ፍርዴ ነው ይላል ጳውሎስ። ለምን ከተባለ መመካታችሁ መልካም አይደለም፣ ጥቂት እርሾ ሊጡን ያቦከዋል። ስለዚህ እንደዚህ አይነት ዋልጌ፣ እንደዚህ አይነት ትክክለኛ ምስክርነት የሌለው ሰው ነገ ከነገ ወዲያ ጉባኤውን በሥነ ምግባር ይበክላል። ስለዚህ ይሄ የሥነ ምግባር ብልሽት በሌላው ላይ ይጋባል። እንደምታውቁት እንዳይጋባ እንዲህ አይነቱ ሰው ይወገዳል። እጁን ወደ ገበታ እንዳይዘረጋ ይደረጋል። እንግዲህ ሁለት አይነት የዲሲፕሊን አሰጣጥ አለ። እንደምታውቁት አንደኛው ጨርሶኑ ጉባኤ እንዳይገኝ የማድረግ ነው። ከወገኖች ጋር ጭራሽ እንዳይገናኝ የማድረግ የዲስፕሊን እርምጃ አለ። በጣም ከባድ ነው ይሄኛው። ሌላኛው ደግሞ ወገኖች ሁሉ በሚካፈሉት የጌታ እራት ላይ እጁን ወደ ገበታ እንዳይዘረጋ የመከልከል ዲስፕሊን አለ፣ የሥነ ሥርዓት እርምጃ አለ። ስለዚህ አንዳንድ ጊዜ ከትዳሩ ጋር መልካም ጤናማ ግንኙነት የሌለው ሰው በቃ እንደፈለገ መጥቶ የጌታን እራት ሊቆርስ አይችልም። ልጆቹን የማሳደግ ችግር ያለበት ሰው፣ ከባለቤቷ ጋር ችግር ያለባት፣ ገንዘብ በመስረቅ በመዋሸት የክርስቶስን ስም በየስፍራው ከሚያሰድብ ጤናማ የሆነ የህይወት ምልልስ የሌለው በልዩ ልዩ ምክንያት መልካም ምስክርነት የማይታይበት ሰው የጌታ እራት ለመቁረስ አይችልም፣ ይከለከላል ማለት ነው። ይሄ የታወቀ ነው። በተገለጠ የሥነ ምግባር ነቀፋ ውስጥ ያለ ሰው የጌታ እራት አይቆርስ፣ ይከለከላል። ይሄንን የቤተ ክርስቲያን መሪዎች ወይም የቤተክርስቲያን ሽማግሌዎች የሚወስዱት ውሳኔ ነው። የተጠበቀን የውስጥ ኃጢአት ማወቅ አንችልም። በመሰለኝና በደሳለኝም ደግሞ ሰዎችን ከጌታ እራት ማግለል አንችልም፣ እንደሱ መብት የለንም። በቃ መሰለኝ የሚባል ነገር አይሰራም፣ ደሳለኝ የሚባል ነገር አይሰራም። ነገር ግን የታወቀ ነቀፋ ሲመጣ፣ የታወቀ የተገለጠ ነቀፋ ሲመጣ፣ እንዲህ አይነቱ ወንድም ቀጥታ ከጌታ እራት ወይም እንዲህ አይነቷ እህት ቀጥታ ከጌታ እራት ምን ትሆናለች? ትታቀባለች ወይም ትከለከላለች። የጌታን ራት ልብ በሉ፣ የምንከለከለው እርሾ ስለሆነ እርሾ ምን እንዳይመርዘው ጉባኤው፣ እንዳያጠቃው ጉባኤው፣ ሄዶ ሄዶ የጌታ ስም እንዳይሰደብ ለመከላከል ነው። ይህንንም ውሳኔ የምንወስን ሌላው ጤናማ የሆነ ትምህርት የሌለው ከሆነ ሌላኛው ጤናማ የሆነ ትምህርት ያለው ሰው የጌታን ራት ለመቁረስ ይችላል። ጤናማ ትምህርት የሌለው ሰው የጌታን ራት አይቆርስም። አሁን እንግዲህ ልብ በሉ ክርስቲያን መሆኑን አረጋግጠናል፣ በመጠመቁም ታይቷል። የአጥቢያ ጉባኤም ኅብረት አባል ሆኗል፣ ወንድም ሆኗል። በተገለጠ ሁኔታ ብልትነቱን አሳይቷል። ይሁን እንጂ ግን ያ ወንድም የሥነ ምግባር ችግር ተገኝቶበት እንደተወገደ ወይም የጌታ እራት እንዳይቆርስ ወይም እጁን ወደ ገበታው እንዳይዘረጋ እንደተከለከለ፣ እንዲሁ ጤናማ ያልሆነ ትምህርት ያለውም ሰው የጌታን እራት አይቆርሶ ከአጥቢያ ጉባኤ ወገኖች ጋር። እውነተኛ ትምህርት ያለው ሰው የጌታን እራት ለመቁረስ ይችላል። ጤናማ ያልሆነ ትምህርት ከክፉ ነው፣ ከክርስቶስ ተቃዋሚው መንፈስ ነው። እንግዲህ ጤናማ ያልሆነ ትምህርት ጤናማ ካልሆነ ክርስቶስ፣ ጤናማ ካልሆነ ወንጌል፣ ጤናማ ካልሆነ መንፈስ የሚመጣ ነው። ምክንያቱም ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ላይ እኛ ያልሰበክነው ሌላ ኢየሱስ፣ ያልተቀበላችሁትን ልዩ መንፈስ፣ ያልተነገረው ልዩ ወንጌል ይላል አይደል። ስለዚህ ልዩ ወንጌል፣ ልዩ ኢየሱስ፣ ልዩ መንፈስ የሚቀበሉ አሉ። ስለዚህ ያ ወንድም በጉባኤ እንኳን መካከል ቢሆን ጤናማ ያልሆነ ትምህርት የሚያመጣ ከሆነ ቀጥታ ዲስፕሊን ይደረጋል የጌታን ራት እንዳይቆርስ ይከለከላል ምናልባት እንዲህ አይነቱ ወንድም ጉባኤም ጭምር እንዳይመጣ ሊከለከል ይችላል ይሄ አደገኛው ያልነው የዲስፕሊን እርምጃ ነው የቤተክርስቲያን መሪዎች የሚያደርጉት ሊከለከል ይችላል ለምን ያልተሰበከውን ልዩ ወንጌል ነው የሚሰብከው ያልተሰቀለውን ልዩ ኢየሱስ ነው የሚሰብከው ሰዎች ያልተቀበሉትን ልዩ መንፈስ ነው የሚያውጀው ስለዚህ ሊከለከል ይችላል። ይሄ እርስ እንደ እርስ ከአጋንንት ጋር ማኅበር እያደረገ ነው። እንዲህ አይነት ወገን አይቻልም። በመዳን ላይ ሌላ መዳን ቢጨምር በጸጋ ላይ ህግን ቢደርም ሐዋርያው ጳውሎስ በገላትያ መልእክት ምዕራፍ አምስት ላይ ቁጥር ስምንት አስቀምጦታል። እርሾ ነው ብሎታል። ይህንን አይነቱን ትምህርት እርሾ ነው ጥቂት እርሾ ሊጡን ሁሉ ያቦካል ብሎናል። ጥቂት እርሾ ሊጡን ያቦካል። ስለዚህ ጥቂት እርሾ ሊጡን ያቦካል ማለት ጉባኤውን ሊመርዘው ይችላል። ጌታ ኢየሱስ ምን አለ? ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ። ስለዚህ እርሾ፣ የትምህርት እርሾ ጤናማ የሆነውን ነገር ይጎደዋል። ስለዚህ ጤናማ የሆነውን የጉባኤ መንፈስ፣ ጤናማ የሆነውን የጉባኤ ትምህርት ጤናማ የሆነውን የወንድማማች ህብረት እንዳይጎዳው እንዳያረክሰው እንዳያበላሽ ይታገዳል ማለት ነው። የዲሲፕሊን እርምጃ ይወሰድበታል። የጌታን እራት አይቆርስም። እንደውም ዮሐንስ በሁለተኛ ዮሐንስ ቁጥር ዘጠኝ ላይ እንደዚህ ይላል፣ ለሚመጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም የሚለው ሰው ከክፉ ስራው ጋር ይካፈላል ይለናል። ስለዚህ እንኳን ወደ ጉባኤ መጥቶ ከጌታ እራት እጁን ዘርግቶ አብረን አንድ አካል ነን ብለን ከእሱ ጋር ልንካፈል ይቅርና፣ ምክንያቱም እንጀራውን ስንቆርስ ባለፈው እንዳልነው ከየአቅጣጫው እንጀራውን ስንቆርሰው፣ አንዱ እንጀራ፣ አንዱ እንጀራ በእሱ ያለንን እምነት በእሱ ያለንን ህብረት በእሱ የተካፈልነውን መንፈስ በእርሱ ያገኘነውን የእግዚአብሔር ልጅነት እንደምናውጅ በእርሱ የዘላለም ህይወት እንዳገኘን እንናገራለን። ያም ብቻ ሳይሆን ወደ ጎን ደግሞ ምን አለን? ህብረት አለን፣ አንድ ነን ብለን እንናገራለን። አንድ መንፈስ ጠጥተናል፣ አንድ አካል ነን፣ በአንድ አካል ላይ ያለን የተለያዩ ብልቶች ነን ብለን እንደምንመሰክረው ከዚህ ወገን ጋር አንድ ህብረት አይደለንም፣ አንድ አካል አይደለንም። ምክንያቱም ስቷል፣ ከመሠረታዊ ትምህርት ስቷል፣ ከእውነተኛው ትምህርት ስቷል፣ ከክርስቶስ መንፈስ ወጥቷል። እንዲህ አይነቱ ወገን ጨርሶ ከኛ ጋር ህብረት ለማድረግ አይችልም። እጁን ወደ ገበታ መዘርጋትም አይችልም። ስለዚህ የስህተት ትምህርት ያለበት ወገን ወይም የስህተት ትምህርት ያለበት ወንድም የሐሰተኛ ወንድም ሆኗል። ስለዚህ ከእሱ ጋር አብረን የጌታ እራት ልንቆርስ አንችልም። ወገኖች አንድ ነገር መረዳት አለብ። ማን ነው የጌታን እራት የሚቆርሰው ያመነ የሥነ ምግባር ችግር በተገለጠ ሁኔታ የሥነ ምግባር ችግር የሌለበት እና የስህተት ትምህርት የሌለበት። ማን ነው የማይቆርስ? ሰው፣ የማያምን ሰው፣ እንደገና የተገለጠ የሥነ ምግባር ችግር ያለበት ሰው፣ እንደገና የተለየ ትምህርት የሚያስተምር ሰው። እንደዚህ የሚያስተምር ሰው የተለየ ትምህርት የሚያስተምር የተገለጠ ቀፋ ያለበት ወይም ያላመነ ሰው ከሆነ የጌታን እራት ለመቁረስ እጁን ወደ ገበታ ለመዘረጋት አይችልም። ክብር ለጌታ ይሁን። እኛ የተወደድን ጌታ ኢየሱስ የረዳን በጸጋው ተደግፈን ያለን የአካሉ ብልቶች ግን በአጥቢያ ጉባኤ ከወንድሞች ጋር ተገናኝተን የጌታን እራት ለመቁረስ እንችላለን እና በትምህርታችን ላይ በእውነተኛው ትምህርት ላይ መጽናት፣ በተገለጠ ሁኔታ በእውነት ነቀፋ የሌለብን መሆን በስውርም በግልጥም የሚያየውን አምላክ በመፍራት በህይወት በዲስፕሊን ጌታን እንድናከብረው፣ ማለት ጠንቃቃ በሆነ ህይወት ጌታን እንድናከብረው እና ያመነን እንድንሆን ጌታ ይርዳን። ጸጋና ሰላም በክርስቶስ ይብዛላችሁ። የሚቀጥለው ሳምንት የሚቀጥለውን ክፍል ይዘን እንቀርባለን። ይህን ለሌሎች ማካፈላት እርሱ ጸጋ ይብዛላችሁ።